ትናለች። በነገራችን ላይ አንዳንዴ እግዚአብሔር ማደንደኛውን ሰጥቷት ይሆን ወይ ደንዝዛ ይሆን። ቀላል ነገር አይደለም። ዘጠኝ ሚሊዮን ብር ለሁለት አካፍሉት፣ አራት ነጥብ አምስት የሚከስሩት አራት ነጥብ ሚሊዮን ብር ማለት እንግዲህ በዶላር ስንት ብር ነው? ሰላሳ ሺህ ምናምን አስበል፣ እኔ አብዳለሁ። ሩ ልክ እሱ ወረቀት በጣም ወጥቶ ጀመረ ወረቀቱ፣ ኢሜሉ የመጣ ጊዜ የእሱም ኢሜል የእኛም የቤቱ ውል ሁሉ ነገር ሲመጣ ጀመረ። በቃ ጀመረ የዛለት ነው እሷ ቆይታለች። ከዚ በቃ አንችልም አንችልም ተባብለው እኮ ፈርመው እኮ ልከዋል። አንችልም መክፈል ከዚህ በላ ስለማንችል ወደ ስልሳ ፐርሰንት ተቀንሶ አርባ ፐርሰንት ይሰጣችኋል። አለቀ ከሰሩ አደለ ልክ ኢሜሉ ለኛ እኛ በደረሰ በንጋታው ሪ ልጆቹ ጥሎብኝ ማለት ይጀ በልጁ እንዲሆንኩኝ እንዳይል ይሄ ህዝብ ከሰርግ እንደ ብሎ ብር ያዋጣለት፣ ልጆቹ ግዴታ እኔን መጠቀም አለበት፣ እሷን መጠቀም አለበት፣ የኛን ስም ማጥፋት አለበት። አቦ አቦ የኛን ስም እንዳጠፋ እግዚአብሔር ደግሞ ያንተን ፊውቸርህን ሁሉን ነገር እንዳይታይ ያደርገልህ፣ በውሸት ስለኖርግ ማለት ነው፣ በውሸት ስላወራ ይልቁንስ ቤቴና ከሰረች ብትል እኔ ምንም አይደለም። አዎ ከስር ሁለቱም የከሰሩት ብል ነው ልጆችን እንዲያድርገው ልጆች ቤቴን አከሰርኩ ነው። በቃ ያ የለፋሁበት ልበላት የተዘጋጀውትን የላጥኳትን የልጅነቷን አጥስጓን የበላሁበትን የበላውበትን አከሰረች። እንደዛ ነው የሚባል። እንተመል በቃ ሶስተኛ ሱቅ ገዝተ እግርን እንትን አድርገ በጓደኞች ላይ እኔ እኮ የቤትና የሱቅ ባለቤት ነኝ ልትል ስትል

ለዚያ ያበቃችን በባዶ እግሬ መጥቼ የከፈለችልኝ ወረቀት ያስገኘችኝ ሁለት ልጆች የሰጠችኝ ጸጋ በረከት በአራት ዓመት ውስጥ ወረቀት፣ ልጅ፣ ቤት፣ ጤና ያሳየችኝ እናቴን እንዳደረገች። የእሱ ጓደኞች እኮ እስከዛሬ ድረስ እኮ እንኳን ወረቀት ሊለውጡ አይደለም የወገባቸውን ሽቦ ነው፣ ብረት ነው እያስለወጡ ያሉት ጫማ እንኳን አልቀየሩ። ያ እንደዚች አይነት ሴት ገዷ ብቻ ይበቃ ነበር። ጤና ብቻ ነበር። ከዚህ በኋላ አንተ መለመን የነበረብህ ያንተ ጓደኞች እያለቀሱ ነው ያሉት። እያለቀሱ ማግኘት ይቻላል፣ መብላት ይቻላል። ወይም ማግኘትማ ይቻላል፣ ትበላዋለህ። ሌላ ጥያቄ እንበለዋለን። ሌላ ጥያቄ ማግኘት ይቻላል። እናንተ አህዮች፣ ትላንትና ዲቦራ አናላያችኋትም? እንደ ያ ህይወት ሸክላ ይከብዳል ከሰው ልጅ ህይወት፣ በአሁኑ ሰዓት ሸክላ ተከብሯል። እበላለሁ ብለህ ትበላለህ በተኛህበት ትቀራለህ። አዳሚ ከውሸትህ ጋራ ዲቦራ ይቲንክ ከውሸት ጋራ ማለት ነው። የኔን እንኳን እድሜ የለም የኔን ያህል በአርባ ዓመቴ ሀብታም መሆናለሁ ስትል አርባ ሳይሞላ አርባ ሺህ ኪሎ ሜትር ነፍስ ወደ ላይ በሚሳኤል ተተኩሶ ታርፈዋለህ። የልጆችህንም የለፋህበትንም ቴዲ እንዴነ ሁሉን ነገር ሳታይ በቃ ይሄ ደግሞ እንዲሁ ዝም ብዬ ሳስበው እግዚአብሔር አምጣው እንጂ ሊመጣ የሚመጣ ይመስለኛል። እንደዚህ አይነት ሰዎች በህይወቴ ብዙ ሰዎች አይቻሉ። ሁሉም ተደፍተዋል። በመኪና መገልበጥ መገለጥ፣ ሽባውኑ ቁጭ ያለ ሰው እያለው የሴት ገንዘብ ሚስቱ ላይ ተጫወተ ሚስቱ ላይ ተጫወተ የሰው ገንዘብ ይበላ ያጭበረበረ እኔ ማንም ጤነኛው ነው። ውሸት ነው። ያጭበረበረ ያልፈለጣለን ያላየው ነው ያጭበረበረ ወይ ልጁ እድሜው በልጅነቱ ተቀንጥሶ ነው ያየት ተቀንጥሶ አልጋ ላይ። ግን ችግሩ ምንድን ነው? እዳ የሚሆነው ለሚስቱ ነው፣ ለሚስቱ ያ እንዲህ ብሎ ብሎ ነው የምታዩት። ወይ በቃ ከሰው ጥላ ውርር አድርጎት በቃ እንደባዘነ ብቻውን እያወራን የምታዩት መስሏቸዋል። ሁሉም ደስተኛ የሆነ የሰው ደም የጠጣሽ ምን በንት ነው? በሾርባ ማንኪያ ነው ወይስ እንደዚህ በሾርባ ሳህን የጠጣሁት? የሰው ደም አምጥተህልኝ የሰው ደምጠ የጠጣኸው አንተ። የኦሮሞን ደም ስትጠጣኝ ነበረ። ሌባ ወሮ በላ በሙሉ እቀቅ ያው ከብት ለአብይ፣ እየደውሉለት ለምነው የሚደውልለት እንዳንቺ ያለውን አህያ ከየት አባቱ እሱ አይፈልግም ከብቶች እኔ ይበቀላሉ አላልኩኝም። ሰው ይኸውልሽ፣ እንኳንስ የልጅ ልጆቼና አባት አይደለም ባዳም አልበቀልም። እኔ የሚበቀል አምላክ አለ። አዳሚ በፊት ለፊቴ እየተደፋሽ እኮ ነው። ለምን ነው የሚበቀለው? አንደኛ ስምንት ቀን ምግብ ሳልበላ ጉልጎሴን ጠጥቼ ወጣሁ ብላ ቀኗን ትጠብቃለች። አንደኛ በቁሟ ያማረባት ይመስላል። ለምን አባታችሁ ነው የሚበቀላችሁ? ለምን የሰራችሁት ይበቀላችሁ። እኔ ሰው መበቀል አቁሜያለሁ። ምን ያደርግልኛል? መበቀል ብንፈልግ ስንት መበቂያ መንገድ እንዳለ ብታውቂ፣ ግን አያስፈልግም። በጣም አያስፈልግም። ምክንያቱም የእውነት አምላክ አለ የሚበቀል የሚያሳየን አንዷ ባናቷ በቂጧ ተወቅታ አሯን ጠርጌላት፣ መጣው ከዚህ በላይ ምን አለ? እጅሽ ላይ ሲጥልኮ ምንም እኮ የለም ከዚህ በላይ በጣም በህይወታችሁ የበደላችሁ ሰው እጃችሁ ላይ ሲወድቅ በጣም ይደብራል። መልሶ እራሳችሁ ነው የሚያስለቅሳችሁ። እኔ አሁን እኔ የማንንም ቂጥ አጣቢ መሆን አልፈልግም። ደግሜ እኔ አር አልጠርግም። ለምን ይዟችሁ አይሄድም። ከዚህ በኋላ አያገባኝም። ይሄም የማይቀር ነው የማይቀር በተለይ እንደዚህ ቤተሰብ ሲሆን ግዴታ ያገናኘሃል። ስለዚህ አልፈልግም እኔ ላይም እንዳይውድቅ፣ ደው ነገ የልጅ ልጅ ተከፍቶ ማየት አልፈልግም። መርደርም ቢሆን ለልጆቹ አባታቸው ይኖርላቸው፣ እናታቸውም ትኖርላቸው። ከዚህ በኋላ ግን የሚያገናኝን ነገር እንዳይኖር ለአንዴና ለመጨረሻ ጊዜ እንዘገዋለን፣ እኛ እንዘገዋለን። መዘጋት ግዴታ አለበት። ከዚህ በኋላ አፍ የሚከፈትበት ይሄ ጠረር የሚባልበት ነገር መኖር የለበትም። እዛው እስከ መንግስት ቅልብነታችሁ እስከ መንግስት እንትናችሁ እዛው አያገባንም። ስማችን ግን መነሳት ግን ካሁን በኋላ የለበትም የለበትም። የመጨረሻ መሆን አለበት የመጨረሻ እዛው አረሽ እኮ ነው እዚህ ጋ ቁጭ ብለሽ አብለሽ ያ እንቅልፍ ሽመተኛ ሲገባሽ ለእኔ መልስ ልትሰጭ። እኔስ ባለ ጉዳዩ ነኝ ራሴንና ልጆቼ እንድፍ እንድ ያረኩኝ ነው። አንቺ እኮ በማያገባሽ ገብተሽ እኮ ነው የፖለቲካ ቂምሽ ለእኔ ላይ እየተወጣ ያለ አንቺ ኮሶ ቄጽ ይህን እያንጠባጠብሽ ሚጋ የመጣሽው አንጠብጣቢ። ስለ ራስሽ መጀመሪያ ሂጂና የኮሶ በዳይነት ወጭ ያንጠብጣቢ ዘር ሰው መሳሽ ለዚህ እኮ አንጠባጣቢ የምትደግፊው ውሸታ የምትደግፊው ባለኪ ባለጌ የምትደግፊው ሞኝ ጅል ስለሆንሽ እኮ ሞኝ ስለሆንሽ በውሸት የምትመሰክሪው በሀቅም የማትሄጂው በቃ አንቺ ወሮ በላ ወሸላ የሆነውን በሙሉ ስታይ በቃ በብዛት አሮጊቱ፣ እኔ ልንገራችሁ፣ ለምን እንደምትደግፉ እንደዚህ አይነት ሰዎች ኢቭን የአዶናይን በሉት የምናምንን በሉት የዚህ አባህናንን በሉት የምናምን በሉት። በራሳችሁ ላይፍ እንደዚህ አይነት ላይፍ አይታችኋት? ለምን ስትወገሩ ስትቀጠቀጡ ነው ያደጋችሁት። ለዚህ ነው ውይ እንደው እሱማ ለአባቱ ለልጆቹ ቆጥሩ ነው ውይ እሱ እንደዚህ ነው። ለምን እንደምትል ታውቃላችሁ? ያንን የራስ እንደዚህ ብለሽ የምትጽፊ በሙሉ ቤትሽ ውስጥ ምን ያህል እንክብካቤ እንዳነሰሽ እኮ ነው የምታሳየው፣ የምትጽፉት። ወይኔ ከዛኛ ደግሞ እንደ ይድናለን እንዴ ለካ